በአባትነት ላይ የተነሳው ዓመፅ ከፍተኛ ደረጃ ላይ መድረሱ ብዙ ምልክቶች አሉት። ለምሳሌ ግን ብናነሳ ስነ ስርዓትን፣ ስነ ምግባርን፣ ንጽህናን፣ እውነትን፣ ጽድቅን፣ ፍትህን ግድ ብለው ሊያስተምሩ ሊያሳዩን፣ በተግባር እየኖሩ ሊያሳዩን ይገባቸው የነበሩ ዋኖቻችን እነሱ ራሳቸው ወድቀውባቸው ተሰናክለውባቸው መገኘታቸው ነው። ከዚህም የተነሳ እኛን ሊጠብቁን የሚገባቸውን መንጋዎቻቸውን ማንም ደላላ፣ ነጋዴ፣ አመፀኛ፣ አራጭ፣ ተኩላ እየተቀራመተን እየተሻማን ይገኛል። ታዲያ ምንጊዜውም ጥያቄ የሚሆነው ምንድን ነው? ይህን ከትውልዱ የጠፋ ትውልዱን መታደግ የሚችል አባትነት ወደ ትውልዱ መመለስ እንችላለን ወይ፣ ወይም አንዳንድ ጊዜ ራሱ ሳናስበው እኛ አባትነትን እንመልሳለን ብለን ወደ የጥፋቱ ተባባሪ የሆንን ነው ወይ የሚል ጥያቄ ሁልጊዜ ይመጣብኛል። ከዛ በፊት ዮጊ ገላ ሳሙና፣ ዮጊ ገላ ሳሙና አይ ድብል ከሆኑ ለምግብነት ከሚውሉ ዘይቶች ማዘጋጀው ላለፉት ስድስት ዓመታትም ሳዘጋጀው ስታጠብበት፣ ከወዳጆች ከልጆች ከስታጠብበት የነበረ ሳሙና ነው። ምንም አይነት ይህን ሳሙና ፋንሲ ማድረጊያ ወይም ቆንጆ እንዲሆን ብለን የምንጨምርበት ኬሚካል የለም ለሽታ ለቀለም ለአረፋ ማውጫ ለማድረቂያ ረጅም ሼልፍ ላይፍ እንዲኖረው ብለን የምንጨምርበት ኬሚካል የለም ከዚህም የተነሳ በነዛ ኬሚካሎች ቆዳችን ላይ ጸጉራችን ላይ ሊደርስ የሚችለው ማንኛውም አይነት የጎንዮሽ ጉዳት ማስቀረት ችለናል ማለት ነው በመቶ ሰባ አምስት ግራም አዘጋጀዋለሁ ሶስት መቶ ብር ይሸጣል እስከ መቼ ነው በዚህ ሳሙና የምታጠቡ ብላችሁ ሁላ ትሉታላችሁ ረጅም ጊዜ ያገለግላል የምታገኙበትን አድራሻ እዚህ ቪዲዮ ስር አስቀምጥላቸኋለሁ የጉግል ማፕ አድራሻ እዚሁ አዲስ አበባ ውስጥ ሜክሲኮ አካባቢ ታገኙታላችሁ ወስዳችሁ በመግዛት ለጓደኞቻችሁ ለወዳጆቻችሁ በማካፈል እንድትጠቀሙበት እመክራችኋለሁ ከዛ ባሻገር ግን ይህን ሳሙና ስትገዙ ይህንን ቪዲዮ ታግዛላችሁ ማለት ነው ለዚህ ቪዲዮ መዘጋጀት የምናወጣቸውን የተለያዩ ወጪዎች ታግዛላችሁ በትውልድ ውስጥ ልናሳድር የምንፈልገውን ኢምፓክት ፖዚቲቭ የሆነ ኢምፓክት ተጽዕኖ መጋራት መካፈል ትችላላችሁ ማለት ነው እንግዲህ የካርል ማርክሳዊ አብዮት ከተቀጣጠለ ወዲህ በተለይ ደግሞ ካርል ማርክስ የጠነሰሰው አመፅ፣ ብሶት ጠላ ሆኖ ተጠምቆ ብዙሃኑን ከጠጣው በኋላ ያልደረሰበት የዓለም ጥቅ የለም። መቼም ይህንን የምታውቁት ነገር ነው። በእሱ ከተበረዘ በኋላ ትውልዱ አባትነት ላይ ማመፅ፣ በብሶት መነሳት፣ አባታዊ ሚናው ላይ ማነፅ፣ እሱ ራሱ አባት ላይ ራሱ ማመፁ የተለመደ ነገር ሆነ፣ ወግም ሆነ በወቅቱ ሁሉም የሚመሳሰልበት የሚተባበርበት ሆነ። ባልና ሚስት የሚዋደዱበት ሆነ። አባታቸው ላይ አመፀው ከአባታቸው ስር ሸልከው በመምጣት መዳራትና መጋባታቸው በአባታቸው ላይ አመፀው መምጣታቸው የሚያዋድዳቸው ሆነ። ይህ እንግዲህ የሶሻሊስቱን ስርዓት ማርክሳዊን ስርዓት ስናስበው የነበረ ታሪክ ነው፣ ወይም ደግሞ የታለፈበት መንገድ ነው የእሱ የካርል ማርክስ አባትነት ላይ ያሳየው አመፅ ትውልድ ውስጥ ገብቶ ተንሰራፍቶ በወቅቱ የነበሩትን የተለያዩ የፊውዳል ስርዓቶችን ገርስሶ ከመጣል ያለፈ የአባትነት ፊገሩ ላይ ራሱ ጥላቻ እንዲያድርበት ትውልዱ አድርጓል። የአባትነት ፊገሩ ላይ ራሱ። ይህ ደግሞ ክርስቲያኑ ማህበረሰብ ጭምር ድረስ አምላካችን አባታችን ነው ብሎ የሚያምነው ክርስቲያኑ ማህበረሰብ ጭምር ድረስ ነው የገባው። ለወቅቱ ለጊዜው ያንን የፊውዳል ስርዓት ጣላን ብለው ነው የሚያስቡት። ነገር ግን ዲፕ ዳውን ውስጣቸውን ልባቸውን ግን የነበረውን ሁኔታ ህይወታቸውን የኖሩበትን መንገድ ስትመረምሩት አምልኮታቸው ላይ የነበራቸውን ነገር ስጦታቸው ላይ የነበራቸውን ነገር ስትመረምሩት ግን የፊውዳል ስርዓቱ ላይ አልነበረም አመፁ። አመፁ በትክክል አባታችን፣ የሰማዩ አባታችን ላይ ከዛም ደግሞ ከሱ ባገኘነው ጸጋ ከሱ በተከፍሎ ባገኘነው የአባትነት ሚናው ላይ ነበር፣ ወይም የአባትነት ግብሩ ላይ ነበር። አባትነትን ፍጹም የሚጠላ ማህበረሰብ ነበር የመጣው ከዛ በኋላ። ስለዚህ ክርስቲያኑ ማህበረሰብም ለስሙ አመል ካለው አባት አለኝ አባታችን ሆይ እያለ ይላል እንጂ አባትነት ላይ ከፍተኛ ጥላቻ ነበረው። በአባት በኩል ያለ የአባት የሆነ ነገር የሚወደድ አልነበረም። ቀስ ብላችሁ ታዘቡት። እኔ ስላልኳቸው አይደለም። አባቶቻችሁን ታዘቡ፣ አያቶቻችሁን ታዘቡ። እንዴት እንደነበረ ከአባታቸው ጋር የነበረው ወይም ደግሞ ከአባትነት ወጉ ጋር የነበራቸውን ሪሌሽንሽፕ ገምግሙት። ይሄ ግዴታ ነው። ይህንን ነገር ዛሬ ስላነሳሁት እችን ነገር ደገምካት እንዲ እንዳትሉኝ፣ በጣም ብዙ ጊዜ ደጋግሜ አመጣዋለሁ። ምክንያቱም ትውልዳችን ከአባቱ ጋር እና ከአባታችን ጋር ወይም ከአባትነት ጋር እርቅ እስካልፈጠረ ድረስ ሪኮንሳይል እስካላደረገ ድረስ ራሱን እስካላረቀ ድረስ ምንም ቢሆን ትንሳኤ አይገኝም፣ ትንሳኤያችን አይመጣም። እመኑ። ወደፊት ስመጣ ደግሞ የበለጠ አብራረዋለሁ። ዛሬ ላይ ሳይሆን በሌሎች ቪዲዮዎች ላይ ማለት ነው። ይሄ እስካልሆኑ ድረስ የትውልዱ ትንሳኤ እንደማይገኝ ስለማውቅ ከሌላው ዓለም ላይ የምንታዘበው ነገር ነው። ደግሜ ደጋግሜ አነሳዋለሁ፣ በተለያየ ርዕስ፣ በተለያየ አቀራረብ፣ በተለያየ መልኩ ወይም ደግሞ ከተመልካችም ደግሞ በሚቀርበው የተለያየ ጥያቄ ማለት ነው። ስለዚህ በዛ በለውጥ ጊዜ ወይም በአብዮቱ ጊዜ ያ አብዮት አባት ላይ እየተደረገ አመጽ ነው። ያ አብዮት አባት ላይ የተደረገ አብዮት ነው። ከዛ በኋላ አባትና አባታችን ላይና አባትነት ላይ በአጠቃላይ የነበረው ቅብብሎሽ ጥሩ አልነበረ ስለዚህ እኛም ራሳችን አባትነት ላይ ጥላቻ በነበራቸው አባታዊ ግብሩ ላይ ጥላቻ በነበራቸው አባት ላይ ጥላቻ በነበራቸው አባቶች ተወልደናል። የእናንተ አባት ይሄ ነው ይሄ ነው ይሄ ነው ብሎ ስለ አባትነት ወይም ስለ አባታዊ ግብሩ ወይም ሚናው ጥላቻው ባይነግራችሁም፣ ቀስ ብላችሁ ታሪኮቹ ወይም ደግሞ ሕይወቶቹን ብትታዘቡ የሚገኙ ናቸው። ብዙዎቹ ለጊዜው ለወቅቱ የፊውዳልን ሥርዓት ጣላን ይበሉ እንጂ አባትነትን ነበር የጠሉት። አባትነትን ነበር የተጠየፉት። አባትነትን ነበር የተጠየፉት። ስለዚህም ያንን ከነዛ ፊውዳል ወይም ደግሞ ጨቋኝ ናቸው ብለዋቸው ካሰቧቸው አባቶቻቸው በትውፊት የተቀበሉት ደስ የሚላቸው ነገር አልነበረም፣ ተደሰተው የተቀበሉት ነገር አልነበረም። እና ማስቀጠልም አልቻሉም። እና ይሄው አሁን እንደምታዩት አባቶቻችን ብኩን እየሆኑ ነው። የሃይማኖት አባቶቻችን፣ የቤተመንግስት አባቶቻችን፣ አስተዳደር ላይ ያሉት አባቶቻችን ብኩን እየሆኑ ነው የሚዘሩትም አላፈራ እያለ እነሱም እራሳቸው በአባትነት ግብሩ መገለጥ እያከበዳቸው። ለምን ከአመፅ የመጣ የተወራረደ እርግማን ስላለ፣ እኛም ከነሱ በአባትነት ላይ ካመጹ ተወላጆች ተወልደናል እና አባትነት በብዙ ጎድሎብናል። እውነት ለመናገር አባትነት በብዙ ጎድሎብናል። አይ እኔ ያልጎደለብኝም፣ አባታችን በጣም ይወደን ነበር፣ ይንከባከበን ነበር ሊሆን ይችላል። የጎደለብንን ማናስተውሎም ነገር ይኖራል። በጣም ብዙ በጣም ብዙ። ከአባትነት ግን ብዙ ጎድሎብናል። አባትነት ጎድሎበት የአባታዊ ፍቅሩ ጎድሎበት የተወለደ ልጅ ነው አሁን ላይ ያለው። አባትነትን ጠልቶ ወይም ደግሞ አባትነትን ሌላ ትርጉም ሰጡት። ከአባታችን በጸጋ ያገኘነውን ከአባታችን በተዋረድ የመጣውን አባትነት ሌላ ትርጉም ሰጡት። እየተጎዳበት ያለው ሥነ-ሥርዓት ማጣታችን፣ መረን መውጣታችን፣ ልቅ የሆነ የወሲብ ፍላጎታችን፣ ሴሰኝነታችን፣ ከንጽህና መራቃችን ሙሰኝነታችን እነዚህ ከየት የመጡ ይመስሏቸዋል? ሌላ እኮ አይደለም። በአባትነት በኩል ካለ አመፅ፣ ቅብብሎሽ የመጡ የእሱ ተረፈ ምርት ናቸው፣ ወይም የእሱ ምርት ናቸው። የእሱ ምርት ናቸው። ይህ የትውልድ ድርግማን ነው። ሌላ ምንም ሊባል አይችልም። በተዋረድ እየተቀባበል ነው የመጣ ነው። የትውልድ ድርግማን ነው። ይህንን የትውልድ ድርግማን ማስወገድ መቻል አለብን። ይሄ የኔ ትውልድ ይሄ ከኔ ቀጥሎ የሚመጣው ትውልድ ይህንን የትውልድ እርግማን መቀበል የለበትም። አባታችን ላይ አባትነት ላይ የሚደረግን አመፅ የተደረገን አመፅ በቅብብሎሽ የመጣን አመፅ መቀበል መቻል የለበትም ወይም መቀበል የለበትም። ስለዚህ እነዚህ ቪዲዮዎች ያስፈልጉናል። ስለዚህም ደግሞ ይህ የአባወራ ቻናል ያስፈልገናል። የአባወራ ቻናል ዛሬ የሚጠቀምበት ዛሬ የሚያየው ሰው እንኳን ትውልድ እንኳን ባይኖር ነገ የሚነሱ ትውልዶች አባትነትን ወደ ጉያቸው ወደ ውስጣቸው ወደ ልባቸው መመለስ ቢፈልጉ ከምን እንነሳ ሲሉ ቢያንስ እንደ ብሊታ ብዙም ጥልቅ የሆነ ነገር ላይ ያገኙበት ይችላሉ፣ ግን እንደ ብሊታ እንደ መነሻ ያገለግላቸዋል። አባታችንን በደለናል። አባትነት ግብሩን፣ ሚናውን፣ ጠባዩን በደለንበታል እንዲሁም ደግሞ በአባት የተሰጠንን ጸጋም በደለናል። ሲሉ ምን አርገን ከምን ጀምረን እንነሳ ቢሉ ይሄ መነሻ ይሆናቸዋል። ዛሬ ላይ ሰማዩ ይችላል፣ ላያዩ ይችላል። የራሱ ጉዳይ የራሱ ጉዳይ የተጎዳው ራሱ ነው። አመፁ በወላጅ አባታችን ላይ በሰማዩ አባታችን ላይ በአጠቃላይም ደግሞ የአባትነት ኢሴንሱ ላይ ማንነቱ ላይ ሊሆን ይችላል። ግን በተለይ ይሄ አመፅ በሶስት ወገን ከፍ እያየዋለሁ። የአባት ወላጅነቱ ላይ የአባት ወላጅነቱ ላይ የሚያመፀው ትውልድ ወላጅነትን አይፈልገውም እና መውለድን ላይክ ሌላ ልክ እንደ ካርል ማርክስ እንደሚያስበው አምራች ማህበረሰብ የማይከፈለው አምራች የሆነ የማህበረሰብ ክፍል ለማፍራት ለጭቆና የሚያመጣ አድርጎ ያስባልና መውለድ አይፈልግም። ካርል ማርክስ እንደዛ ነው የሚያስበው አይደለ? የተወለዱት ልጆች ቤት ውስጥ ያሉት ልጆች የማይከፈላቸው ግን ለፕሮዳክሽኑ ግብአት ኢንፑት የሆኑ ዌጅ የማይከፈላቸው ደሞዝ የማይከፈላቸው፣ አሁን እየመጣ ያለው ትውልድም እንደዛ ነው እኛ አገር ፍንጮች አሉ። የድሮቹ ሰዎችም በካልማክስ ጊዜ የነበሩት ሰዎችም በአብዮቱ ጊዜ የነበሩ ሰዎችም አሁን የተወሰኑት የዛረ ዘራሾችም አሉ እንዲሁም ደግሞ ግን በውጭው ዓለም፣ በውጭው ዓለም ላይ ብታዩት አሁን ላይ ወላጅነት ላይ ከፍተኛ አመጽ አለ። ወንዱ መውለድ አይፈልግም። መውለድ የማይፈልገው የምትወልድለት ሴት ስለሌለች ብቻ አይደለም። እዚች ዓለም ላይ፣ እዚች ጨቋኝ የሆነች ዓለም ላይ፣ እዚች ምናምን የሆነች ዓለም ላይ እንዴት ልጅ ይመጣል? ልጅ ማምጣት ራሱ በደል ነው መበደል ነው ልጆችን አለማሰብ ነው እየተባለ ማለት ነው ልጆችን አምጥቶ ማሰቃየት ነው። ልጆችን ለምታሰቃያቸው ነው የምታመጣው። አንተ እነሱ ሲሰቃዩ አንተ ልጆች አሉኝ ብለህ በእነሱ ትጽናናለህ፣ ትደሰታለህ። እውነት እንደዚህ የሚሉ ሰዎች ልጅ ማምጣቱ እዚህ ምድር ላይ ስቃይ ማምጣት ነው። ልጆቹን ያለ ፈቃዳቸው ማሰቃየት ነው። ሳይፈልጉ አምጥቶ ማሰቃየት ነው። ወይም ደግሞ ልጆቹን መበዝበዝ ነው። እዚህ ምድር ላይ አምጥቶ የሚለው ያ ሰው ያ ወንድ ለምሳሌ እውነት ይህንን ካሰበ፣ ወሸላውን በዚህ ውስጥ ከድኖ ይቀመጣል፣ ዘግቶ ይቀመጣል፣ አርፎ ይቀመጣል። አርፎ ከተቀመጠ ጥሩ ሌላ ስራ ሰራበታለሁ፣ ይህንን ኢነርጂን፣ ይህንን ድራይቬን ካለ ጥሩ። ግን ብዙዎቹ እንደዛ አይደሉም። ሴሰኞች ናቸው፣ ብዙዎቹ ሴሰኞች ናቸው። እዚህ ምድር ላይ ልጅ ማምጣት የማይፈልጉት ኃላፊነትን መሸክም ሪስፖንሲቢሊቲን መሸከም አካውንታቢሊቲን መሸከም እንዲሁም ደግሞ ውስጣቸው ባዶ ስለሆነ ያን ባዶነታቸው ባዶ ከባዶነታቸው የሚሰጡት ነገር ስለሌላቸው እንጂ ነው። ኃላፊነትን መሸከም የማይፈልግ ሁሌ ሕፃን የሆነ ወላቸው፣ ሁሌ ስጋዊ ፍላጎቱን ማሳደድ የሚያስብ ወላቸው። ልጆችን አምጥቶ ዘርን ቀጥሎ ዓለም ላይ ያለን ክፉ አስወግድበታለሁ ለነሱ ለእነሱ ጽድቅን ሰርቼ ጽድቅን አስተምሬ አርያ ሆኛቸው ፍትህ ስፈጽም አርያ ለፍትህ ስደፋ አርያ ሆኛቸው ጽድቅን ይሰሩበታል ጽድቅ አሰራቸዋለሁ ብሎ አያስብም። ያውላቸው ነገር ግን እዚህ ምድር ላይ ልጆች ማምጣት በደል ነው፣ ልጆችን ማሰቃየት ነው ይላል። ነገርግን ግን ልጆችን ማሰቃየት ነው ብሎ ወሸላውን አይሰበስብም፣ ዚፑን አይቆልፍም። የሰው ሚስት ያባልጋል፣ የሰው ልጅ ያባልጋል እንድታረግዝበት አይፈልግም፣ መውለድ አይፈልግም፣ ወላጅነትን ይጠየፈዋል። በዚህ አባታችን ወላጅ የሆነው አባታችን ላይ እኛን ልጆቹን የሰጠን ወላጅ ያስገኘ ወላጅ የሆነ አባታችን ላይ ያምጻል። የሰማዩ አባታችን ላይ ያምጻል። በእርግጥ እሱም ተወልዶ ነው የመጣው እዚህ ምድር ላይ ግን፣ ያው እሱም የተወለደው ተወለድኩኝ ብሎ የሚያስበው ከነዛ ግዴለሽ ከሆኑ ራስ ወዳድ ከሆኑ እዚህ ምድር ላይ እዚች መከረኛ ምድር ላይ ልጅ በማምጣታቸው ያ ልጅ እንደሚበደል፣ እንደሚሰቃይ ግድ ያልሰጣቸው ለስሜታቸው ብቻ አይደሉ ወላጆች ናቸው ያስገኙኝ ብሎ ነው የሚያስበው እሱ። ግን በጣም አሪቁ ሀሳቢ ስለሆነ እዚች ምድር ላይ ልጆችን ማፍራት አይፈልግም፣ መውለድ አይፈልግም። ምን በወጣቸው ለምን ያሰቃያቸዋል? እኔት ግን ቀደም እንዳልኳችሁ ሴሰኛ ነው፣ ሲዳራ ይውላል። ዘመኑ ጊዜው ያመጣልኝ ቴክኖሎጂ ያለ አደለ ብሎ ሲዳራ ይውላል። ይሄ አንዱ አባትነት ላይ አባታችን ላይ አመፀኝነትን የምናሳይበት የምንገልጥበት መንገድ ነው። ሌላው ደግሞ ሚናው ላይ ጥበቃው ላይ ሊሆን ይችላል። ሰብሳቢነቱ ላይ መጋቢነቱ ላይ ሊሆን ይችላል። የምናደርገው አመፅ አስፈላጊ አይደለም። ምንድን ነው የምናደርገው? ለምንድን ነው ጥበቃ ያስፈልገው? ለምንድን ነው መጠበቅ ያለባቸው? ሴት ልጅ ለምንድን ነው መጠበቅ ያለባት? ሚስት ለምንድን ነው መጠበቅ ያለባት? ለምንድን ነው ልጆች መሰብሰብ ያለባቸው? ለምንድን ነው እንደዚህ የምናስጨንቃቸው? ነፃነት ያስፈልጋቸዋል እያለ የአባትነት ሚናው ግብሩ፣ የስራ ግዴታው፣ ድርሻው በሆነው ላይ ያምጻል። ስለዚህ ለሀገር፣ ለዓለም፣ ለማህበረሰቡ አመጸኛ መረን ትውልድ ያፈራል። ልጆቹን ሀሳባቸውን፣ እግራቸውን፣ ልባቸውን ሰብስበው ወደ ፈጣሪያቸው ቢሉም ወደ ተጠሩለት ዓላማ እንዲሄዱ ከማስተማር ይልቅ እሱ አካባጅነት ነው፣ እሱ አምባገነንነት ነው፣ እሱ ልጆችን መጨቆን ነው፣ ሴቶችን መጨቆን ነው ሲል ልጆቹን ይለቃቸዋል። ልጆቹ እግራቸው አይሰበሰብም፣ ሕያጆች ናቸው። ልጆቹ ልባቸው አይሰበሰብላቸውም፣ ልጆቹ ብኩኖች ናቸው። ልጆቹ አእምሯቸው የሚያስቡት ሀሳባቸው አይሰበሰብላቸውም። ስለዚህ እንዴት አድርገው ነው፣ እንዴት ተሰብስበው ነው ወደ አንድ ዓላማ አባታቸው የሰማዩ አባታቸው ወደ ጠራላቸው ወደ አንድ ዓላማ መሄድ የሚችሉት? አይችሉም። ስለዚህ አባታዊ ሚናው ላይ ራሱ አመፀኛ ነው። ይሄ አመፀኝነት አሁን ላይ ይታያል። አባቴ ያሳድጎኛል፣ አባቴ ተንከባክቦኛል፣ አባታችን ይወደናል፣ አባታችን አልበደለንም አትበሉ። በነፃነት ስም መረን ድቱን ወንጡ አለቀቀም። በነፃነት ስም እናንተን መሰብሰብ መበደል ነው ብሎ አላሰበም። መሰብሰብ፣ መጠበቅ፣ በሕግ ስር ማስተዳደር፣ በስርዓትና በቅጥ ቤተሰብን መምራት አባታዊ ግዴታ፣ አባታዊ ሚና ነው ይህ አመፀኝነት ነው። ብሎ እሱ በአባትነት ሚናው ላይ ያመፀው እሱ ምናልባት አንተ ስታስበው በነፃነት አሳድጎኛል ትላለን። ኖ በነፃነት አደለም ያሳደገ፣ በአባትነት ግብሩ በአባትነት ሚናው ላይ አመፀኛ ሆኖ በአመፀኝነት ነው የወለደ ያሳደገህን። ስለዚህ ይሄ ሥነሥርዓቱ ላይ የአባትነት ሥነሥርዓቱ ላይ አባት ስላችሁ፣ አባትነት ስላችሁ፣ የሆነ ቦታ አንድ ጣታችሁን አትጠቁሙ፣ ወይም ለመጠቆም አታስቡ። በአጠቃላይ አባትነት የሚባለው አርያው ላይ አሪያው ላይ ያ የአባትነት አሪያው ያ የአባትነት አሪያው አንዱ ግዴታው፣ ድርሻው፣ ሚናው፣ ሃላፊነቱ ልጆቹን መጠበቅ፣ ልጆቹን መምራት፣ ልጆቹን በሥነ ሥርዓት ማሳደግ ነበረ። ነገር ግን እሱ ላይ ታምጿልና እሱ ላይ ባመፁ ወላጆች ተገኝተናልና ያ ግብሩ ያ ሚናው ላይ ያመፁ ወላጆች አሳድገውናልና ሰብሳቢነቱን ትቶ ጠባቂነቱን ትቶ ልቅ ሲለቀን በመብት በነፃነት በፍቅር ያሳደገን ይመስለናል። ዛሬ ላይ ሚስቱን ልጆቹን በስርዓትና በስነ ምግባር አሳድጋለሁ ብሎ ሕግና ስርዓት አውጥቶ አጥርና ቅጥር አበጅቶ እግራቸው ብቻ አይደለም ልባቸውና ሀሳባቸው ተሰብስቦላቸው ወደ አንድ ዓላማ ወደ አንድ አቅጣጫ እንዲሄዱ ያደረገው አባት አካባጅ ነው ተብሎ ዱላ ያርፍበታል። ይሄ ዱላ የሚያርፍበት ከውጭው ከዓለማዊው መንገድ ቦታ ብቻ አይደለም። ከቤተ ክርስቲያን ከመንፈሳዊ ነው ከሚባለው ቦታ ራሱ። ምክንያቱም እነሱ ራሳቸው አባትነት ላይ ያመጹ ናቸው። እነሱ ራሳቸው አባታቸው ላይ ያመፁ ናቸው። አባትነት ላይ ካመፁ አባቶች የተገኙ ናቸው። አባትነት ሲባል መውለድ ብቻ አይደለም። አባትነት ሲባል ከአባና ምናምን ጠምጥሞ ብቻ አስተምራለሁ ማለት አይደለም። ይሄ የአባትነቱ ኢሴንስ ላይ፣ ማንነት ላይ፣ ምንነት ላይ ያመፁ ናቸው። ስለዚህ እነሱም ልጆቻችሁን አይጠብቁም። ልጆቻችሁን ስነስርዓትና ህግ ቅጥ አበጅተው አይዙም። እንደዚህ ያወጣውን ግን ዱላ መራጃ መዶሻ አውጥቶ ይረባረቡበታል። ታካብዳለ አካባጅነ ዝም ብለን አንተ ወይ ወንጌል አልገባም ፍቅር አልገባም ፍቅር አታቅም። ይኸው ምልክቱ ፍሬውን እያየ ነው፣ ስጀምር የነገርኳቸው ፍሬውን እያየ ነው። አመፀኛ ተራው ትንሹ ልጁ፣ ወጣቱ፣ ጎረምሳው በስሜቱ ላይ ያልሰለጠነው አደለም፣ ትልቆቹ አንቱ የተባሉት ለስንት አርያ የሚተርፉት እንኳን አባትነት ላይ አመፀኛ ሆኖ እያየ ነው ነው ስለዚህ ዛሬ ያ ሚና የአባትነት ሚና ታምጾበታል ስላችሁ አመፀኛ ሆኗል ትውልዱ በአባትነት ላይ ይሄም ደግሞ አመፀኛ በአባትነት ላይ ካመፀ በአባትነት ላይ በአመፅ ከወጣ አባት ወላጅ እየተገኘ በመሆኑ እሱም በአመፅ በመወለዱ በአመፅ በማድረጉ ዛሬ አመፀኛ ትውልድ ሆነናል። በአባትነት ላይ ያመፀ ትውልድ አግኝተናል፣ አፍርተናል። አመፁ ስላችሁ መጥፎ ምናምን ነገ ብላችሁ ሩቅ አትሄዱ። አሁን እንደነገርኳችሁ በሚናው ላይ ያመፀ ቀድሜ ጠቅሽላቸዋለሁ። አንዱን በወላጅነቱ ላይ ያመፀ መውለድ አልፈልግም፣ ነገር ግን መዳራት ነው የምፈልገው። ማለት ወላጅ በሆነው አባታችን ላይ በወላጅነት ግብሩ፣ ባህሪው ላይ ማመፅ ነው እንዲሁም ደግሞ ቀጥዬ ያስከተልኩላችሁ ምንድን ነው ሚናው ላይ ማመፅ፣ ጥበቃው ላይ፣ ሰብሳቢነቱ ላይ፣ ስነ ስርዓቱ ላይ ማመፅ። ስለዚህ ልጆች ላይ ሚስት ላይ ቤተሰብ ላይ የሚደረግ የሚቀመጥ ስነ ስርዓት ጥበቃ፣ ሰብሳቢነት ከአምባገነንነት ከኋላ ቀርነት ከጨቋኝነት ቤት ውስጥ እነሱን ስራ ስሩ ስራ ልመዱ ሙያ ይኑራችሁ፣ በዛም ደግሞ ትሁታን ሁኑ፣ በዛ ውስጥ ደግሞ አገልግሎትን ከመስዋዕት የሚበልጥ መታዘዝን ትማራላችሁ ማለት በዝባዥነት ነው። ሊትራሊ እንደዛ እኮ ነው። አሁን ላይ ያለው የትኛው ወላጅ ነው ሴት ልጁን ሙያ የሚያስተምር? የትኛው ወላጅ ነው ልጁን ወንድ ልጁን ሙያ የሚያስተምር ቤት ውስጥ? እውነቴን እኮ ነው ምላችሁ። አመፀኝነት እኮ ነ ላይታያችሁ ይችላል። አላስገድዳችሁም። የሚታየው ሰው እንግዲህ ሰማው ይረዳ። ይሄ ግን አመፀኝነት ነው፣ አባትነት ላይ የተቃጣ አመፀኝነት። ይህንን እስካላስተዋላችሁ ድረስ ይህንን ማከም እስካልቻላችሁ ድረስ አባትነት ከወደቀበት አይነሳም። በዛም ደግሞ ትውልዳችን መረን ሴሰኛ ይሆንብናል፣ አመንዝራ ይሆንብናል፣ ሙሰኛ ይሆንብናል። እንደምታዩት እንደምታዩት ተዉ ብሎ የሚቆጣ ትልቅ ሰውም እንኳን ይጠፋበታል። ሲቀጥል፣ በሶስተኛነትም ማስበው በስጦታው ላይ ማመፅ ነው በስጦታው ላይ ማመጽ። ይህንን እንግዲህ እስቲ ቀስ ብላችሁ አስቡት። ከተሳሳትኩኝም ደግሞ ብትነግሩኝ ደስ ይለኛል። ጀስት በዚህ ጉዳይ ላይ ከተለያዩ ሰዎች ጋር ስናወራ እኔ እንደ አመጽ የታየኝ ነገር ስለሆነ ነው። ለምሳሌ ስጦታው ላይ ማመጽ ስላችሁ አንድ ስፔሲፊክ ምሳሌ ብቻ ላንሳ። ወንድነት መክሊቱ ላይ ወንድነት መክሊቱ ከአባትነት የተገኘ ስጦታ ነው፣ ከአባት የተገኘ ስጦታ ነው። አባት ወንድ ነው። አባት ቢወልድ ወንድ ልጅ ቢወልድ ለወንድ ልጁ የሚሰጠው የሚያካፈለው። ነገር ወንድነቱን ነው። የሰማዩ አባታችንም ለእኛ ለወንዶቹ የሰጠን አንዱ ስጦታ ወንድነት መክሊቱ ነው። ወንድነት ስጦታ ነው። ወንድነት ጸጋው ነው። ዛሬ መንፈሳዊነን የምንል ዛሬ ትናንትና አባትና እናቶቻችን ወገብ ላይ ውሃ ሽንት የነበረን ሰዎች ዛሬ የተገኘን ወንጌል ገባን የምንል ሰዎች ወንድነት የጽድቅ እንቅፋት ሲሆንብን ወንድነትና ወንድነት ግብሩን፣ ባህሪውን፣ ጠባዩን ስንጠየፍ ምክንያቱም የጽድቅ እንቅፋት ይሆንብናል፣ ተብሎ ከዛ ይልቅ ግን አልጫነትን አጽድቀን አልጫነት መንፈሳዊነትን ብለን የምናወራ የምንግት። ይህም በአባትነት ስጡ ሰው ላይ የማመጹ ምልክት ጥግ ነው። ዛሬ አባታችን በሰጠው የወንድነት መክሊቱ ሰልጥኖበት በልጽጎበት ሰላሳ ስልሳ መቶ የሚያፈራ እንዴት ነው የምታገኙት? ወንድነት ተኮንኑ ነው አለኩ። ወንድነትን ስትኮንኑ ምን እየኮነናችሁ እንደሆነ ታውቃላችሁ? ሰጪውን እኮ ነው የምትኮንኑት። ማንም ወንድነትን ከመሬት ቆፍሮ ያገኘ፣ ማንም ወንድነትን ከዛፍ ላይ ሸምጥጦ ያመጣ፣ በተፈጥሮ የተሰጠን አይደለምን? ጽድቅ ልንሰራበት የተሰጠን አይደለምን? እንዴ ዓላማችንን እንፈጽምበት ዘንድ፣ ዳርን እናደርስበት ዘንድ የተሰጠን አይደለምን? ካላወቅበት አላወቅሁበትም፣ አሳውቁኝ፣ አሳውቀኝበት በተረፈ ግን ዘሎ በተለይ መንፈሳዊነት በተባለ ቦታ ላይ ስትሄዱ የምታገኙት ነገሪያ ነው። ዘሎ በቃ የጽድቅ እንቅፋት ነው። ዮሴፍ ፍላጎቱ የጽድቅ እንቅፋት ነው። ጡንቻው የጽድቅ እንቅፋት ነው። አግሬሽኑ ኃይለኝነቱ ምናልባት ስላልተቆጣጠረው ሊሆን ይችላል። ግን ቢቆጣጠረው ኖ አግሬሽኑም የጽድቅ እንቅፋት ነው። ኃይለኝነቱ የጽድቅ እንቅፋት ነው። ጥንካሬው የጽድቅ እንቅፋት ነው። ድፍረቱ የጽድቅ እንቅፋ ገስዋት ትውልድን እስከዚህ ድረስ እንዲቀጥል ያደረገው ሀገርን በድንበር ያቆየው ቤተክርስቲያንንም ራሱ በህልወት እስካሁን እንድትቆይ ያደረገው ያ የአባቶቻችን ድፍረት፣ ጥንካሬ፣ ኃይለኝነት፣ ስልጣኔያቸው ነው። የሚያሳዝነው ግን አባትነት ላይ የተቃጣው አመጽ፣ የተቀጣጠለው አመጽ የደረሰበትን ጥግ ስታዩት ከአባት የሚገኘው ወንድነት መክሊቱ ራሱ ከአባታችን የተሰጠን በአባትነት የተሰጠን ወንድነት ጸጋው ራሱ አይፈለግም አይወደድም አይመረጥም። ይህ ከአመፅ ውጭ ምን ሊባል ይችላል? ይህ አባትነት ላይ ካለ አመፅ ውጭ ምን ሊባል ይችላል? ከአባት ተከፍሎ የተሰጠን ወንድነታችን የጽድቅ እንቅፋት ነው ከማለት ውጭ ምንስ አመፃ ሊመጣ ይችላል? ስለዚህ ወንድም ዓለም እንድታስተውለው የምፈልገው ምንድን ነው፣ በአባትነት ላይ ያለ አመፅ መፍትሄ እስካላገኘ ድረስ በአባትነት ላይ በአባታችን ላይ በአባትነት ግብሩ ላይ ወይም ሚናው ላይ ወይም ወላጅነቱ ላይ ወይም ስጦታው ላይ የምናሳየው አመፅ በይቅርታ በንስሃ እስካልታደሰ ድረስ አሁንም ትውልዳችን አይነሳም። አሁንም ማህበረሰባችን ከወደቀበት አይነሳም። አመፀኛ ማህበረሰብ እያስፋፋ ነው፣ እያየን ነው። ለኛ አራያ ቀድሜ እንደነገርኩ ለኛ አራያ ሊሆኑ የሚገባቸው እረኞቻችን አባትነት ላይ የማመጻቸው ውጤት ነው። አባታቸው ላይ የማመጻቸው ውጤት ነው። አሁን አባት እንዳይሆኑ ያደረጋቸው በአባትነት የሚዘሩት ነገር እንኳን ፍሬ እንዳያፈራ፣ መልካም ነገር እንዳያፈራ እንኳን ያደረጋቸው፣ ከዛ አልፎ ተርፎ ግን ክፉ የሚዘሩም ጭምር በውስጣቸው የበዛባቸው አባትነት ላይ የተቃጣ አመጽ ነው። ይሄ አባትነት ላይ የተቃጣ አመጽ ቪዲዮን ሰመራይ ሳደርገው ከካርል ማርክስ ጊዜ ተነስቷል። ካል ማርክስን አትርሱት፣ ምንጊዜም ማስታውሱት። የሱ ተረፈ ምርቶች ተረፎች፣ የሱ ተረፈ ምርት የሱ ልጆች አሉ። አሁንም አፍቃሪ ማርክሳውያን ወይም ደግሞ ኒዮ ማርክሲስት የሚባሉት አሁንም አሉ። እነዛን ሰዎች ብታዩዋቸው አሁን የነገርኳችሁ ነገሮች እነሱ ውስጥ መታዘብ ትችላላችሁ። ትዳር አይኖራቸውም፣ ልጅ መውለድ አይፈልጉም። የአባትነት ሚናው ላይ አመፀኞች ናቸው። ሴቶች ልጆች መጠበቅ አለባቸው ብሎ ያስቡ፣ ሚስት መጠበቅ አለባት ብሎ ያስቡ፣ ልጆች መጠበቅ አለባቸው ብሎ ያስቡ፣ እንስቴድ ግን ነፃነት ሊኖራቸው ይገባል ብሎ ያስባሉ። ሰብሳቢ ማን ነው አንተ እሱን ያደረገው? እሱን ማን ነው ጠባቂ ያደረገው? አባት ማን ነው ጠባቂ ያደረገው ብለው ያስባሉ። ይሄ ውጭ ብቻ አይደለም፣ ቤተክርስቲያን ላይም ታይቷላችሁ። ወላጅ አባት ልጆቼ በዚህ በዚህ ሰዓት ቤተክርስቲያን ይሄዳሉ፣ በዚህ በዚህ ሰዓት አይሄድም ከተባለ አባት ላይ አመፀኝነቱ ይበረታል፣ ዱላው ይበረታል። ባል ላይ ቤተሰብ አስተዳደሪው አባወራው ላይ ዱላው ይበረታል። ልጆቹን በስርዓት በምግባር ቀጦ ጠብቆ ያሳደገ አባት አይመሰገንም። ምንም ሳያረጋቸው ምንም ሳያረጋቸው ምንም ሳይነካቸው ምንም እንዲሁኑ እንዲሁኑ ሳይላቸው ልጆቹ ተባርከውለታል ማለት ይታወቃል፣ ወይም ደግሞ እሱ ይበረታታል። ነገር ግን ስርዓትና ሕግን ሰጥቷቸው የሚያስተዳድር አባት ግን አይበረታታም። በማህበረሰባችን ውስጥ የምናየው ነገር ነው። የኔ አባት እንደዛ ነበር። አልተበረታታም፣ አልተወደሰም። ጥሩ ልጆች አግኝተሃል፣ ታድልሃል፣ የተባረኩ ልጆች አሉ ነበር የተባለው እንጂ በስነ ስርዓትና በስነ ምግባር አሳድገሃቸዋል፣ ለዛ ደግሞ ብዙ ዋጋ ከፍልሃል ብሎ የሚያወድሰው ሰው የለም። ማንም ሰው በሕይወቴ አንድ ሰው አስታውሳለሁ። አንድ ሰው በቃ፣ መቼም የማረሳው ሳገኝ፣ ለጓደኞች የማካፈላቸው። በተረፈ ግን ማንም ሰው ማንም ሰው አምባገነን ነው፣ ኃይለኛ ነው፣ ተቆጪ ነው፣ ተማቺ ነው፣ ካይንድ ኦፍ ነገር ነው። እኛም እንደዛ መስሎን ነበር ያደግነው። ግን ስናደግ እንደዛ አይደለም። ይሆነው ይቆጣል፣ ይማታል። በእርግጥ አሁንም ያለው ትውልድ ያንን ተረክቦ እየሄደ ነው። ይሄ በስርዓት በምግባር የሚያሳድገውን ወላጅ ስም እየሰጡ ማንቋሸሹ፣ አባትነት ግብሩ ላይ፣ አባትነት ጠባዩ ላይ፣ አባትነት ሚናው ላይ ከፍተኛ አመፅ መፍጠሩ፣ ልጆችም በዛ ሚና ላይ እንዲያምፁ ማድረጉ። ለምሳሌ እኔ ጋ ብትመጡ፣ እኔ ከብዙ አይነት ዳይሬክሽን ነው እንደዚ ዱላ ሲሰነዘርብኝ የነበረው ምን ታካብዳለህ? ምን ለምን እንደዚህ ታረጋለህ? ልጆቹን ለምን እንደዚህ ታሰቃያቸዋል? እሷንስ ለምን እንደዚህ ታሰቃይ ማ ተጠቀመ? ይሄው እነሱ ተጠቀሙ። ስነ ስርዓት ያላቸው የተቀረበላቸው ነው የሚበሉ በሰዓት የሚሰበሰቡ ልጆች ሆኑ። ማልቀስና ማላዘን ውስጣቸው የሌለ ቁጣ የሚያውቁ ተግሳጽ የሚያውቁ ምክር የሚያውቁ ልጆች ሆኑ። ነገር ግን እነዛ ዘሶኮልድ መንፈሳውያን ልሂቃን ሰዎች ወይም ደግሞ እነዛ ቫሊዴሽን ፈላጊዎች ይሁንታ አጨብጫቢ አወዳሽ ፈላጊ ምስኪናን ደግሞ ቤታችሁ ሲመጡ ቤታችሁ መጥቶ የሚያደርጉት ምንድን ነው? ቃሪያ ይነሰንሳሉ። አንተ ታካብዳለህ፣ አንተ ታበዘዋለህ። እያየነው ነው። ያላካበደው ወላጅ እሱ፣ አባቶቹ ላይ አምፆ፣ የአባቱ ሚና ላይ አምፆ፣ ጠባቂ ሰብሳቢ፣ ስነ ሥርዓት፣ ቅጥ ግድ የሚለው አባት ላይ ሚናው ላይ አምፆ ልጆቹን ለቀቅ አድርጎ ያሳደገው ወላጅ ልጆቹ ሲደርሱ ምን እንደሆኑ እያየናቸው ነው። ምን እያደረጉ እንደሆነ እያየናቸው ነው። ስለዚህ ሰመራ ስናደርገው ይህንን ነገር ምንድን ነው አባትነት ላይ የተቃጣውን አመጽ መቀልበስ አለብን። ወደ ቦታው መመለስ መቻል አለበት። ወደ ተነሳበት ቦታ መጥፋት መቻል አለበት። ይህ ማለት በጊዜ ሂደት ይጠፋል የሚባል ነገር አይደለም። በጊዜ ሂደት አይጠፋም። በጊዜ ሂደት ይጠፋል የሚባል ነገር የለም ሲጀመር በተለይ ደግሞ እንደዚህ አይነት ስነ ምግባራዊ ስነ ልቦናዊ ጉዳት የሚያደርሱ ነገሮች በጊዜ ሂደት በራሳቸው ጊዜ ይጠፋሉ አትበሉ ተቀብረው ነው የሚቀመጡት ተቀብረው ነው የሚኖሩት አንድ ቀን ይገነፍላሉ ለዛም ነው እንግዲህ ይህን ከናካቴው ከማህበረሰባችን ለማጥፋት ለማስወገድ አባወራዊው ንቅናቄ አባወራዊው አብዮት የሚያስፈልገን ያን ጊዜ ካርል ማርክስ አባት ላይ አምጾ ነው አብዩት የፈጠረው እኛ ደግሞ አባት ላይ ያመፀው ካርል ማርክስ እና አይዲዮሎጂው ላይ ወይም ደግሞ አስተሳሰቡ ላይ ወይም ደግሞ ድርጊቶቹ ላይ አመፀን። ወደ አባታችን ተመልሰን ከአባታችን ጋር ታርቀን ከአባትነት ግብሩ፣ ከአባትነት ጠባዩ፣ ከአባትነት ባህሪው፣ ከአባትነት ስጦታው ጋር ታርቀን እሱን ገንዘብ አድርገን ያሰበልን ያለመልንን ዓላማ ለመምታት ደግሞ መንቀሳቀስ እንድንችል በርታልኝ ወንድማለም።